እና የሚሰማት ግን ጠፋ። የሚሰማት ጠፋ። እኔ ግን ሰሙዋት፣ እና መልዕክት ላስተላልፍላት መጣው። ጋይስ አይደብራችሁማ፣ ቤተሰብ ይደብራችኋል? መልዕክት ባስተላልፍላት ይደብራችኋል? የሀገሬ ልጆች እስኪ አይደብረንም፣ ሊያ በሉ አይደብረንም፣ አይደብረንም፣ ይችው አይደብረንም። እሺ ላይክ እያደረጋችሁ ቤተሰብ ላይክ እያደረጋችሁ

እንቁርትዬ ብዙ ነገር እያልሽ ነው እና በጣም እየታገልሽ ነው ምናምን። በጣም በራሴ ፕራውድ የሆንኩትና የተደነኩት ምን እንደሆነ ይህንን ማንነትሽን እንድታውጩ ነበረ ዝም ያልኩሽ። ብዙ ጊዜ ብዙ ጊዜ ይሄንን ይሄንን ማንነትሽን ይሄንን ሰውን በዘሩ በጣም እንደምትጠዩ እንድታሳይ ነበረ ዝም ያልሽ። ብዙ ጊዜ አንቺ አሁን ተከላካይ መስለሽ ነው የምታውሪ። ብዙ ጊዜ የሆነ አዛኝ ምናምን ነው አይደለም። ጥላቻሽን፣ ለምን እንደዚህ እንደምልሽ ታውቂያለሽ? ለምን እንደዚህ እንደምልሽ ታውቂያለሽ? ትላንትና ምን ስቲ ቪዲዮሽ ያው ሪከርድ ተደርጎ ስደረሰኝ ይመሰለሽ። እሷን ማስታወቂያ የምታሰሩ ሰዎች ለዋም ሽፎን ፊዮሪና ሽፎን

ወደ ወሬያችን ተመልሰናል። ቤተሰብ ወደ ወሬያችን ተመልሰናል። ወደ ቤታችን ወደ ወሬያችን ተመልሰናል። ኦ የሰው ፍቅር ይኑራችሁ ባይ ዘ ወይም የሰው ፍቅር ይኑራችሁ የሰው መውደድ ይኑራችሁ። እናመሰግናለን። እናስጠላታለን ስትሉ በደንብ ነው የምታስወድዱኝ። ባይ ዘ ወይ፣ ምክንያቱም እግዚአብሔር እኮ ነው እግዚአብሔር ሙዛን ሊያወጣት ነው። እንደምትታዩት የሚያደርገው ኤኒዌይስ ወደ ዋናው ፖይንቱ ስገባ በጣም የገረመኝን ነገር ያው ህዝብ ማወቅም ስላለበት ጋይስ ድምጿን እየሰማን እናውራበት ወይንስ ራሴ ሀሳብ ልስጥበት ምን ትላላችሁ ቤተሰቦች የእኔ ቤተሰቦች ምን ትላላችሁ እስኪ የልጄ ልደት ነው ማሬ ዛሬ ሁለት አመት ከአራት ወሯ ነው ዛሬ ኬኳ የልጄ ልደት ነው አንሰማም እሺ ያለችውን ያው በቃል በቃል መነግራቸው በነግራችሁ፣ እንግዲህ ያለችው አለች እና እሷ ማለት እናትን የምትዘልፍናት እሷ ማለት ሰውን የምትሳድብናት፣ ማስታወቂያ ከሰራችሁ እናንተ እንትን እዚህ ጋር ፎቷችሁን እያለጠፍኩኝ ያሳያለሁ። እኔ የምልሽ ማነሽ ምንድነሽ? ማለቴ ምን አስተዋጽኦ አለሽ? ጸብሽ ከኔ ጋር ነዋ። ገጥመናል ገጥመናል። ብዙ ጊዜ አፍሬሻል። ብዙ ጊዜ አልፌሻለሁ። ብዙ ጊዜ አይቼሽ እንዳላየ ስትዘልፊኝ፣ ስትተችኝ፣ ስትናገሪኝ አድናቆት በሚመስል በሚያስጠላ ንግግር ስታዋርጂኝ እየሰማው ብዬሻለሁ ለምን መሰለሽ? እኔ አፍራለሁ። ካወሯቸው ሰዎች ጋር ቶሎ መጣላት አልችልም፣ ባህሬም አይደለም፣ ያሳፍረኛል ይሄ ቶሎ እንደዚህ ግግም ብዬ እንደ ማናት እንደ ሰርጀሪ እንደዚህ ግፍጥ ምናምን አለ። በጣም ነው ሪስፔክት የማደርግሽ እና ብዙ ጊዜ ሪስፔክት አድርጌሻለሁ። ግን ብዙ ጊዜ ያየ ይፈርዳል። ብዙ ጊዜ ይች ሴት ከኔ ጋር ምንድን ነው ችግሯ ማለት እያወሯ ችግሯ ምንድን ነው ብዬ ራሴን እስከ ጠይቅ ድረስ የማይመስሉ ነገሮች እና የማይመጡ ነገሮች እያደረግሽ ብዙ ጊዜ እኔን አታክ ታደርግኛለሽ እና አይሻለሁ። በእርግጥ ልክ ነሽ። የምትፈልጉትን ህይወት ስለማትኖሩት ይሄ የኔ ህይወት ያናድዳቸዋል። ብዙዎቻችሁ እሱ እውነት ነው። ደስ የሚላቸው ሰዎች አሉ፣ በጣም ይናደዱ እናቶች አሉ ደግሞ በዛው ልክ። ምናየው ነው ግን ብዙ ጊዜ ታግሼሻለሁ። በጣም ብዙ ጊዜ የሚያውቅ ሰው የሚያውቅ ሰው ያውቃል የሚጠላኝ ሰው ላይገባው ይችላል። ግን ብዙ ጊዜ አልፌሻለሁ፣ አክብሬሻለሁ። አልከበር ያልሽው አንቺ ነሽ። ወይም ደግሞ እንደ ሌሎቹ ትፈራለች ብለሽ ነበረ። እኔ አልፈራም ብዬ ደግሞ ነግሬሻለሁ፣ ከዚህ በፊትም ብሻለሁ እንደማልፈራ። አሁን ነካክተሽ ነካክተሽ ነካክተሽ እንድናገርሽ ካደረግሽ በኋላ የገጠምሽው ከእኔ ጋር ነው። እኔን ነው አለ የምታመግረኝ? እኔን ነው አለ ምዘርፊኝ? ወይም ናስነስ ባለ ዜማ ቅላጽ መልዕክት የምታስተላለፊልኝ? ታዲያ ምን ህዝብ ጋር አስኪደሽ ብሄር ጋር አስኪደሽ፣ የእኔ ጥያቄ ነው። ባይዘዌ እኔ ጥያቄ ነው። ህዝብ ጋር ብሄር ጋር ያው እንደምታውቂው፣ እኔ የምኖረው ከህዝብ ጋ ኢትዮጵያ ነው የምኖሩ። ጋይስ አደለም እኔ ከህዝብ ጋ ነው የምኖሩ። ህዝብንም ማህበረሰብን ማክበር ግድ ይለኛል። አንቺ ደግሞ ከኢትዮጵያ ህዝብ ጋር ለምትኖሪ እንደሚታወቀው ከነጮች ጋር ነው የምትይው፣ የምትኖሩ። ስለዚህ ምን እኔንስ አታክብሪ ህዝቡን አታከብሪ። ምን አገናኝ ሊያ፣ እናት ተሳድባለች፣ እናት ዘልፋለች፣ እንትና የምትባይ እንዳታ ይህንን ጭንብልሽን እንድታወልቂ ነበረ ያደረኩሽ የሚገባው በጣም ያደንቀኛል። ይሄን ማንነትሽን እንድታወጪው ነው ያደረኩሽ። አየሽ፣ አንቺውን በጣም ስማርት ነሽ። ድሮ ያወራሁትን እያመጣሽ አለች አልኩኝ አልኩኝ ሌላ የለሽም፣ ሌላም ሌላም እያመጣሽ አለች እኮ ምናምን እንደዚህ እኮ ብላ ነበር። ይገርማል። ቀጥይ፣ እኛ ጋር ህይወት ይቀጥላል። ህይወት ይቀጥላል። እንድታቂ የምፈልገው ግን ማንነትሽ፣ ለሰው ያለሽ ጥላቻ፣ ክፉ ሴት እንደሆሽ፣ ዲያብሎስ የረገጠች ሴት እንደሆሽ እምነግርሽ አሁንም። ዛሬ እንዳታሰሯታልሽ ከዛም ቀጥሎ ደግሞ እሷ እንዳታሰሯታልሽ ቀጥሎ ደግሞ ምንት ያለሽ የፍሬ ተከራየችው ያከራዩዋት ሰዎች እየጣሩና ይወጡና እነሱንም እንላችኋለን ያለች ነው። ከዛስ ልጇ የት ነው የተማረችው? ልጇ የት ትምህርት ቤት ነው የምትማረው? ልጇም አትማርም። አየሽ፣ አንቺ ነፃነት ያለበት ሀገር ላይ የኖርሽ ሀገርሽ ላይ ግን እየሰለጠነች አለች። የምንመሰክርላት ሰላም ናት ሀገራችን ብለን የምንናገርባት ሀገር ላይ በሶሻል ሚዲያ የምታሳምጪ እና ሰዎች ሰውን እንዲጎዱ ከባድ ሴራ የምትሰሪ አንቺ ነሽ፣ እኔ አይደለሁ። እኔ አይደለሁ። አንድን ግለሰብ በዚህ ደረጃ ቁጭ ብለሽ እካል የምትባይ ማስታወቂያ ሰርተሻል። እንዳታሰረት ነቀ ደግሞ ቤት ያከራኛቸው አታስለቅቋት። ከዛስ ልጅ የምትማርበት ትምህርት ቤት እንዳታስገቧት ልትይ ነው። በጣም ነው እንደ ኢትዮጵያን የምትወጃት። በጣም ነው እንደ ማህበረሰቡን የምታከብሪ በጣም ነው እንደ ህዝቡን እያከበርሽ ያለሽው። በጣም ነው ለኔ ኢትዮጵያውያኖች የምትቆረቆሪ በጣም ይሄንን ጭምብልሽን ሰዎች እንዲያውቁልሽ በደንብ አርግሻለሁ። አሁን አንቺ ወማሬ ወጣ የተካ ይኔ ፍቅር። አሁን አንቺ የምታወሪው የምታወሪው ልስልስ ብለሽ ነው አይደለ? ሰው አትሰድቢ፣ ሰው አትዘልፊ፣ አትናገሪ፣ ግን ሰዎች ላይ ምጥፎ ነገር ህዝብ በሚዲያ መጥፎ ነገር እንዲሰራ ወይም እንዲያደርግ ታነሳሻለሽ። አንቺ በጣም ጻዲቅ ነሽ። አንቺ በጣም ጥሩ ነሽ። የለሽም። ሌላ ቪዲዮ ሌላ የድሮ ቪዲዮ ያወራሁሽን እንዳለ እያመጣሽ ሌላም ማድረጊ፣ የምፈራ መስሎሽ ከሆነ አልፈራም። ግን ተዋረጂ ሲልሽ እኔ ላይ ጣለሽ። ማንም ደፍሮ አንቺ የተናገረሽ የለም ከነጭ አይጥ ሌላ አይደለም። እኔ ደግሞ ተናገርኩሽ። አንቺ እዚህ ሀገር ላይ ምንም አይነት አቅሙ መብቱም የለሽም። ማንምም አያስታውስሽም። ይሄን ነገርኩሽ። ሳከብርሽ ግን ሰዎች ስለሚፈሩ ምናምን አይደለም። ቢያንስ በክብር ስላወረውሽ ያከበርኩሽ የነበረው ማለት ምንም ቢሆን ተነጋግረናል፣ አውርተናል። አክብርሽ ነው ጸጥ ያልኩሽ የነበረው። በተቀረ አንቺ መብት ኑሮች ወይ ደግሞ አንቺ አሜሪካ ሀገር የአሜሪካን ሲቲዝን ሆነሽ እኔ ልታስፈራሪ እና እኔ ላይ ሰዎች እንዲነሱ ስታሰሪ ትክክለኛ ኢትዮጵያዊ ማን ነው ሊያሾ እንጂ። እንቁርት ያደናቸው አየሽ፣ ጭንቅላትሽ ነው ይሄ። ህይወት ያስቀናሻል። አትኖሪውም፣ አትኖሪውም፣ አያኖርሽም። በዳንኤል አያኖርሽም። ልብሽ መጥፎ ነዋ። ነገርኩሽ። አንቺ አንቺ ሀገር ላይ ተቀዛ ገር አሜሪካ ሀገር ላይ ቁጭ ብለሽ ሰዎች ላይ በዚህ ደረጃ እንዲሰራ ስታደርግ የምትኖሪበት አሜሪካ እንደዚህ አይነት ህግ ይፈቅዳል የጥላቻ ንግግር ሰዎች ላይ ጥላቻ እንዲያረጉበት የሚያደርግ ነገር መዝራት የአሜሪካ ህግ ይፈቅዳል? ይፈቅዳል? አይፈቅድም። የኢትዮጵያ ህግስ ይፈቅዳል? አየሽ፣ ለዚች ኢትዮጵያ ነው እንችን ለዚች ሀገር ነው ቁጭ ብለሽ እያወራሽ ያለሽ፣ ጠበቃ ሁነሽ እየተናገርሽ ያለሽ። እከሌ አትፈቷል እከሌ እንደዚህ ብሏል እከሌ እንደዚህ ምናምን የምትዩ አንቺ ኢትዮጵያውያኖችን አትወጅም፣ አትወጅም። ምን ልትርሽ

ትሳደባለች ነው ያልሽው? ያን ፍቅር አሁንም እድገምልሽ። ጭቅቅታም ጭቅቅታም ነሽ። ሰድቤ የሰደብኩትን ግማታም፣ ብስብስ፣ ምናምን፣ አህያ እንደዚህ ያልኩና ጭቅቅታም ነሽ። ታጠቢ፣ ታጠቢ በደንብ ይነው። ጭቅቅታም ቢኖ ጭቅቅታም ጭቅቅታም ነሽ። እስኪ ይህንንም ከስድቦች ይማል ቀላቂው ጭቅቅታም ባትሆኝ ኖሮ በዚህ ደረጃ በዚህ ደረጃ አታወሪም ነበረ። ጭቅቀትም ስሎሽ ነው አልጸዳሽም። የምሬ ነው አልጸዳሽም። ብድብ ታጠቢ ተፈቅፍቀሽ እንኳን አይለቅም ይህ ጭቅቀትሽ። የሰው ልጅ ገላው ብቻ አይደለም የሚቆሽሸው፣ ጭንቅላቱን እንደዚህ አይነት ጭቅቀት ሲወርሰው በዚህ ደረጃ ሰው ላይ ይሄዳል። አንቺ አትሳዳቢ አንቺ አትናገሪም፣ ምናምን አይደለ። ከኔ ጋር የገጠምሽ መስሎኝ፣ እኔን የተናገርሽ መስሎኝ፣ እኔን የተናገርሽ መስሎኝ። ምን አባሽ እዛ አስኬደሽ? በነገራችን ላይ እኮ ማስታወቂያ የምሰራላቸው ሰዎች በጣም አክብረውኝና ሊያ ሚዲያ ላይ ያለችው ሊያ እና በአካል ያለችው ሊያ ፎታ አስደነግጣለች ብለው የሚመሰክሩልኝ እነሱ እንደሆኑ አታቂም እንዴ? ሰደበች እናት ነው። አወርዳለች። ልጄ ልጅን ስትነኪ አይደለም እናት ልትሽ አይንሽን ጉብ ጉብ ያወጣሉ። ሁሌ ነው የምለው። እንዴ በልጄ ከመጣሽ ሁሌ ነው የምናገረው። የጊዜ ጉዳይ ነው፣ የሁሉም የጊዜ ጉዳይ ነው። እሷ እናት እንደዚህ ብላ እናት ተናግሮ እኮ እንደዚህ አይደል። አሁን ስምርሽ አይደለም እንዴ? አሁን ስምርሽ አይደለም እንዴ? አሁን ስምርሽ አለው እንዴ? እኔ እንዳንቺ ልጄን ለአባትየው ሰጥቼ የማሳደግ እናት አይደለሁም። ልጄን ስስት ስፍስፍ ብዬ የማሳደጋት እናት ነኝ። እሳሳል። ስታስል ታሳሳኛለች። ይገርምሻል እንዴ ስታንኮራፋ እደነግጣለሁ። ትንፋሿ ትንሽ ነገር ሞቅ ካለ ነፍሴ ነው የሚጨነቀው። ስለዚህም እንደዚህ የምጨነቅላትን ልጄን ሲናገሯት ዝም ብዬ ማልፍ ይመስልሻል? የምን አባሽ እናትነት ነው? ቀላል ዘልፍሻለው እንዴ ቀላል እናገርሻለሁ እንዴ? እና አንቺ በአንቺ ቤት እሷ እንዲህ ብላ እሷ እንዲ በተቀረ አንቺን ሰምቶ ሄደው የሚያዟቸው ሰዎች እነሱ ራሱ እንዲመጡ አይፈልጉም። እኛ ኢትዮጵያውያን ነን እንጂ ዘረኛ አይደለን። እኛ ተከባብረን የምንኖር ሰዎች ነን እንጂ ዘር ተመራርቀን ንግድን አንሰራም። አንቺ የምታዛቸው ሰዎች፣ አንቺ የምትያቸው ሰዎች የአንቺ ቢጤ ጭቃ አይሆኑ እየበጠች ነው ወደዛ ገጠጋቢ የአንቺ ቤጤ ጭንቅላታቸው የጨቀየ ሰዎች ናቸው፣ ያልጸዱ ናቸው። እነዛ ሰዎች ደግሞ እነሱ ጋር ሄደው እንዲገዙ አይፈልግም። ኢትዮጵያዊ ስሜት ያለው ሰው ብቻ ነው ከእነሱ እንዲገዛ የሚፈልገው። ይህን በግልጽ ነው ምናገርሽ። ይህ በግልጽ ነው ምናገርሽ። አንቺ ግን ያደረግሽው እከሌ የምትባለው ሚዲያ ላይ ትን ብላ ስላለች ከሱ አይዳቸው እንዳትገዛው። እከሌ አለማፈርሽ። አሜሪካ ተቀምጦ ኢትዮጵያ ስለሚኖር ነጋዴ መውራት አይከብድም፣ አይከብድም። ግን የምሬ እኮ ነው። ወይ ወይኔ፣ ሲያምር ሲያምር

ያምር ከለሩም ያምራል። እንትን እንደ እንትኑ አይደለም፣ እንትን የምትዩ ከለር አይደለም። ድምቅ ብሎ የሆነ ቢረብሽ ነገር አለ አይደል? እንደሱ እንኳን አይደለም። በጣም ያምራል። ዋ እኔ አሁን ፀጉሬን እፈታ ነው። እሱ እኮ አደረገሽ በጣም። እና ወደ ወደ ወሬያችን እንገባለን እና ምንድነው ምን ላካችሁ? ላኩልኝ ቤተሰብ። ምን ተጀመረ? ምን መጣ? ቡና ስታስቀጅ ፍቅሬ በጣም ነው የምጠላው። ባይ ዘ ወይ ምን ትጠያለሽ ሊያ ሾው ብላችሁ። ይች ሲኒ ሲሞላ ቡና አልወድም። እግዚአብሔር ምስክሬን ነው እኔ ቡና ስቀሬታችሁን ያታቁም። በዚህ ጋር አልወድም። ጋይስ ምን ተፈጠረ? ቲክቶክ ላይ ቲክቶክ ላይ ምን ተፈጠረ? ቤተሰብ ምን አለ? እስኪ ቤተሰብ አለ እስኪ፣ አላችሁ ላኩ እስኪ። ምን ተፈጠረ? ቆይ ይህችን የሰው ቁራሪት እንትን ልበላት ትንሽ መልፍላስ። እኔ እኮ ሰላሳ ደቂቃ አውሪቼ እኮ ለሊቱ ሙሉ ነው ማስወራት። እና በዚህ ደረጃ ግን ደስ ያለኝ። እኔ ደግሞ ሲጎላ አልወድም። እኔ ደግሞ አልወድም ቡና ሲሞላ ሙሉት ሲል አልወድም። ጌታ እና ቤተሰብ አታውሪ በግልጽ እንደው በበፊቱ ፌስቡክ በግልጽ ያቺ ወታ የምትሳደበው ዞን የተሻላለች በግልጽ ማለት ነው። አንቺ እኮ አልተሳደብኩም ግን ሂዱና አጥቋቸው የምትይሰውነች መልክትሽ እንደዛ ነው ባይዘው አዎ፣ መብት የላቸው መናገር መብት የላቸውም። ሂዳችሁ እንዲያርጓቸው ሆኑ መልክትሽ የዞኔ በግልጽ መናገር መሳደብ፣ መዛረፍ ይሻላል ከአንቺ ማለት ነው። ስለዚህ አንድ ነጥብ ማስይዝሽ ዛሬ ማስታወቂያ ሰሩኝን ሰዎች ተናገርሽ፣ ነገ ደግሞ ልጅ የምትማርበት ትምህርት ቤት ያለሽ፣ ከዛም በኋላ የተከራየችበትን ቤት ያለሽ። ከዛም አንቺ በጣም ኢትዮጵያን ትወጃለሽ የኢትዮጵያን ህዝብ ትወጃለች። የተጣላ ነው እኔና አንቺ መስሎ ለማያገባሽ ገብተሽ ማለት ነው ለማያገባሽ ገብተሽ ለማይመለከትሽ። ከዛም አንቺ የፈለግሽው ይሄንን ጦርነት ነበረ ሰው በእንደዚህ ኬዝ እንዲጣላ ነበር የፈለግሽው። አንሰማሽም ስንልሽ ዙሪያ ጥምጥምሽ። ከዛም የድሮ ቪዲዮ እያወጣሽ እንዲህ ብላ ነበረ፣ እንዲህ ተናግራ ነበረ፣ እንዲህ አውርታ። ሌላስ የለሽም? ሌላስ የለሽም? ሌላም አውጪ፣ ሌላም አውጪ። አንቺ በምታውጪው ቪዲዮ እኔ የምደነግጥ የምፈራ መስሎሽ ከሆነ ሌላም አውጪ። ማንነትሽን ግን በደንብ ስላሳወቅኩሽ ደስ ብሎኛል። በመሳደብ ሰው እንደ አፉን ከፍቶ ቢሳደብ ይሻላል። እንደዚህ አይነት መሰሪ ወደው አደለም፣ እኮ እባብ ነሽ የሚሉሽ። መጥፎ ሰው ነሽ ብለው ሲሉ አይባልም። እናት ናትል ነበረ። እናትና ልጆቿን ልጇ ሲነኩባት እንደዚህ ኖ ኖ። እኔም ከዛ በላይ አክብሬሽ ነበረ። ከዛ በላይ ዛሬ አደለም ባይዘው እየተናገርሽኝ፣ ብዙ ጊዜ ተናግረሽኛል፣ ብዙ ጊዜ ዘልፈሽኛል፣ ብዙ ጊዜ የሚያስቀይም ንግግር ተናግረሽኛል። በጣም ብዙ ጊዜ ሰምቼ እንዳልሰማ ይቼ እንዳላየሁኝ ይልሻለሁ። አልከበራልሽ፣ አልከበራልሽ። ስለዚህም ሰድ ትሳደባለች ላልሽው ደግሞ እደግምልሻለሁ። የሰው የሰው ጭቅቅታም ነሽ። ስድብ ከሆነ ያው ስድብ የሚያስብለው ከሆነ ለአንቺ ይሄ ስድብ የሚገልጽሽ ከሆነ የሰው ጭቅቅታም ነሽ። ታጠቢ፣ እድፍ አለብሽ። ያልጸዳ ማንነት አለሽ፣ አልጸዳሽም። ንጹህ ሕሊና፣ ንጹህ ጭንቅላት የለሽም። ብሩህ የሆነ አይምሮ የለሽም። የክፋት አይምሮ ነው ያለሽ። ነግሬሻለሁ፣ የሰው ልጅ ገላው ብቻ አይደለም የሚያድፈው ነው ንጹህ ምስኪን አትሰልም። በጣም ነው እኮ የምትናገር እንደ አንቺ እድፋ ሚለ ሚዲያ ላይ ዞኔ በምን ጣቧ እየተሳደበች እንዲያርጉት እያለች ዞኔ በምንጣቧ መጥቶ ፊት ለፊት ቢዘድበኝ ይሻለኛል። ሙልጭ አድርጎ ቢዘልፉ ይሻለኛል። እንዳንቺ እንደዚህ አይነት ሴራ ከሚሰሩብኝ ሙልጭ አድርገው ስሜታቸውን መቆጣጠር አቅተው ሙልጭ እያደረጉ ጥባ እያደረጉ ስለሙ። አንቺ ግን ራስሽን እንዴት አድርገሽ እንደምታወሪ ማንነትሽን ነው ባይዘው የገለጽኩብሽ ማንነትሽን ማለት ነው። በዚህ ደረጃ ነው አንድ ኢትዮጵያዊት ሴት ላይ ጥቃት እንዲደርስ የምትፈልጊው፣ ከህዝብ ተገላ እንድትኖር የምትፈልጊው በዚህ ደረጃ ከዛም፣ አንቺ ትክክል ነሽ ብለው ሲደግፉ ይሳ የአንቺ ቢጤ ጭቅቅታሞቹ ናቸው እንሻሉ። እኔ ደግሞ እኔ ደግሞ እንደ አንቺ የምትከተያቸው እንደ አንቺ አይነት ጭንቅላት ያላቸው ሰዎች በህይወቴ የሉም ነው ምልሽ። አላቃቸውም። እንደነዚ አይነት ሰዎች በህይወቴ የሉም፣ በዙሪያ የሉም። ኢትዮጵያዊነትን የሚያስቀድም ተከባብረር የምንሉ ማህበረሰቦች ነን እንጂ እንደ አንቺ አንዱን ወዶ አንዱን ለምን ከፍ አለ ብዬ የማጥላላ ሴት አይደለውም። ጨዋታሽ ነገርሽ ከህዝብ ጋር ይሄ ድብልቅ የምታረጊያት ነገር አለ። እሱን ጨዋታ ደግሞ ለእኔ አታስተምሪኝ። ከመጀመሪያው ጀምሮ ሶሻል ሚዲያ እያየው እናንተን ያስተማርናችሁ እኛ ነን እኮ። አሁን ሚዲያ ላይ አለን አለን የምትሉትን እኮ እኛ ነን ያስተማርናችሁ። ስለዚህ አንቺ እኔ ጋይድ ልታረጊ አትችም። አንቺ እኔ ልታስተምሪኝ አትችም። ምን ምን አስበሽ እንደመጣሽ ምን ልታረጊ እንደመጣሽ ስለማቅ፣ በአንቺ ወጥመድ ውስጥ እኔ አልገባ። በአንቺ ንግግር ውስጥ እኔ አልገባ ግን አንቺም መናገር ባለብኝ ጥግ ድረስ ነግርሻለሁ። ትሳደባለች። በደንብ አድርጌ እሰድብሻለሁ፣ መስደብ ካለብኝ። መምራት፣ መቆጣጠር፣ እናት መሆን ከራስ ይጀምራል። ይሄ ከሆነ አንቺን የሚያዘልፍሽ ነገም ከነጎዳም ነግርሻለሁ። ገጥመሽኛል አልኩሽ መጀመሪያ ለልጅሽ እናቱ እኔም ከመናገርሽ በፊት እናት እናት እንደዚህ እኔ እኮ ቤተሰብ ጋር ልኬ ነው እንደዚህ ሆኜ ነው እርግጠኛ ነሽ እርግጠኛ ነሽ በዚህ ጭንቅላትሽ ልጆችን ብታሳድጊያቸው መርዝ ነው የምትተፊባቸው ስለዚህም እንኳን ወደዚህ መጡ እንኳን ወደ ኢትዮጵያ መጡ ይህን መናገር እኔ እናትነት እኔን እንደዚህ ብለኝ ምናምን መቶ አመት ስታወሉ ተቀመጭ ስሰማሽ አይደለም አታ አባውትዩ ስለ ኔ ምንድን ነው ማወቅ የምትፈልጉት ስለኔ ምንድንነው እንድነግራችሁ የምትፈልጉት ከኔ ጋ ሲጀመር የኔ ጭንቅላት ቢኖራችሁ ነው እግዚአብሔር እንደዚህ አርጓችሁ አያኖራችሁ ሚዲያ ከፍታችሁ የምትናገሩ ሰዎች የኔ አይነት ልብና የኔ አይነት አስተሳሰብ ቢኖራችሁ እግዚአብሔር በእኔ ዕድሜ ላይ ሆናችሁ እዛ ተቀምጣችሁ ሚዲያ ፐብሊክ ፊገር ናችሁ አትቀመጡም ነበር ሀቂቃውን ስነግራችሁ ቅልም? ቅን አስተሳሰብ ሰው አክባሪ ለሰው አዛጅ ሩሩ ለተቸገረ ደራሽ ሚስኪን ልብ ቢኖራችሁ ሚዲያ ላይ ስደት ላይ ተቀምጣችሁ ላይቫችሁን ከፍታችሁ እኔ የማደርገውን እያደረጋችሁ አትኖሩም ነበረ። በዚች በክብር አገሪ አገራችሁ ላይ ገብታችሁ ፍልስስ ብላችሁ ትኖሩ ነበረ። እውነታዊ ነው። እግዚአብሔር ያፍን አይደለም የልብን፣ ያል ልብን የሚመለከተው እግዚአብሔር ነው። እግዚአብሔር ደግሞ ጥሎ አይጥለኝም። እናንተ በንባድ ማመታችሁ በማህበር